እንደምንዋላችሁ የተከበራችሁ ተመልካቾቻችን፣ ከዜና ኢትዮጵያ ወደ ስፖርት ዘገባችን አለፍን። ስንቄ ባንክን እያመሰገንኩኝ ወደ ቀዳሚው ዜና አልፋለሁ። የግራንድ ስላም ትራክ የመጨረሻ ውድድር ተሰረዘ። በቀድሞ የአጭር ርቀት አትሌት ማይክል ጆንሰን መስራችነት በአዲስ የውድድር ቅጽ የተጀመረው የግራንድ ስላም ትራክ አራተኛ መዳረሻ የነበረው የሎስ አንጀለስ ውድድር መሰረዙ ይፋ ተደርጓል። በዚህ ዓመት በአራት ከተሞች ውድድሮችን ለማድረግ መርሃ ግብር ተይዞለት የቆየው የግራንድ ስላም ትራክ በኪንግስተን ሚያሚና ፊላዴልፊያ ከዚህ በፊት መከበኑ ይታወሳል። ከቀናት በኋላ በሎስ አንጀለስ ሊካሄድ የተያዘለትና ከፍተኛ የገንዘብ ሽልማት የሚያስገኘው ውድድር በገንዘብ እጥረት ምክንያት መሰረዙ ነው የተገለጸው። ባለፈው ሶስት ከተሞች በተለያዩ ርቀቶች ለአሸናፊዎች ከ100 ሺህ ዶላር ጀምሮ እንደ ደረጃቸው ሽልማቶች ሲሰጡም ቆይተዋል። ስፖንሰር አድራጊዎች ገንዘብ አለመልቀቅና ሌሎች ምክንያቶች ለመሰረዙ ምክንያት መሆኑ ተገልጿል። በውድድሩ ኢትዮጵያውያን አትሌቶች የተሳተፉ ሲሆን ድርቤ ወልተጂ በሁለቱ ከተሞች አሸናፊ እንደነበረችም ይታወሳል። ውድድሩ በቀጣይ ዓመት እንደሚመለስ ማይክል ጆንሰን አሳውቋል። በኦስሎ ዳይመንድ ሊግ ትናንት ተጠባቂ የነበረው የ5000 ሜትር ውድድር ሲከወን አትሌት ቢኒያም መሀሪ ሁለተኛ ደረጃን ይዞ አጠናቋል። ለመጀመሪያ ጊዜ በተካሄደው በ300 ሜትር መሰናክል ወንዶች ኖርዌያዊው ካርስተን ዋርሆልም አሸንፏል። አብርሃም አደማሱ የ2025 ዳይመንድ ሊግ ስድስተኛ ውድድር በኖርዌይ ኦስሎ ሲካሄድ በተጠባቂው የወንዶች 5000 ሜትር አትሌት ቢኒያም ማሪ ሁለተኛ ደረጃን ይዞ አጠናቋል። ሐጎስ ገብረሕይወትን ጨምሮ ዮሚፍ ቀጨልቻና ኬንያዊው ጃኮብ ክሮፕ በተጠበቁበት ውድድር አሜሪካዊው ኒኮ ያንግ አሸናፊም ሆኗል። ያንግ የግሉን ፈጣን ሰዓት ባስመዘገበበት ውድድር 12 ደቂቃ ከ45 27 ሰከንድ በሆነ ጊዜ በበላይነት አጠናቋል። ሰዓቱም ከአሜሪካ ብሔራዊ ክብረወሰን በ6 ሰከንዶች ብቻ ያነሰም ሆኗል። ከፍተኛ ፉክክር ባስተናገደ ውድድር አትሌት ቢኒያም ማሪ በ12 ደቂቃ በሁለተኝነት በእውነተኝነት ሲያጠናቀቅ ይህ ሰዓትም ለአትሌት ቢንያም መሃሪ የግሉ ፈጣን ሰዓት ሆኖ ተመስግቧል። በርቀቱ አትሌት ኩማ ግርማ በ124641 በተመሳሳይ የግሉን ሰዓት በማሻሻል በሦስተኝነት ጨርሷል። ጠባቂ የነበሩት ሐጎስ ገብረሕይወት አምስተኛ፣ ዮሚፍ ቀጀልቻ ደግሞ ስምንተኛ ሆነው ውድድራቸውን አጠናቀዋል። በሴቶች 3000 ሜትር መሰናክል አትሌት ሎሚ ሙለታ አምስተኛ ደረጃን ይዛ ስታጠናቅቅ ኬንያዊቷ ፌስ ቼሮቲች አሸናፊ ሆናለች። ኬንያዊቷ አትሌት ርቀቱን በዘጠኝ ደቂቃ ከ0260 ሰከንድ ስታጠናቀቅ ሰዓቱ የቦታው ክብረ ወሰን ሆኖ ተመስግቧል። በተጨማሪም የዓመቱ ፈጣን ሰዓትም ነው። የኦሎምፒክና የዓለም ዋንጫ አሸናፊዋ ዊንፍሬድ ያቪ በዘጠኝ ደቂቃ 0276 ሰከንድ ሁለተኛ ሆናለች። ቱኒዚያዊቷ ማርዋ ቦዛይኒ ሶስተኛ በመሆንም ውድድሩን አጠናቃለች። ምሽት በተካሄደው በወንዶች የስምንት መቶ ሜትር ውድድር ኬንያዊው ኢማኑኤል ዋኒዮኒ በአንድ ደቂቃ ከ42.78 ሰከንድ በበላይነት አጠናቋል። ሰዓቱም ለዋኒዮኒ በዓመቱ ያስመዘገበው የተሻለ ሰዓትም ሆኗል። ስፔናዊው መሐመድ አታዌይ ሁለተኛ፣ እንዲሁም አልጄሪያዊው ጃሚል ሰጃቲ ሶስተኛ በመሆን ጨርሰዋል። ኦስሎ በምሽቱ ካስተናገደቻቸው ውድድሮች የዓለም ክብረ ወሰን የተሻሻለበት የወንዶች 300 ሜትር መሰናክል ሲሆን ኖራዊው ካርስተን ዋርሆልም አሸናፊ ሆኗል። የኦሎምፒክ የ400 ሜትር መሰናክል አሸናፊው ዋርሆልም ርቀቱን በ32.67 32 ሰከንድ በማጠናቀቅ በቻይና ጃሜን በጃፓናዊው ኬንቶዮዳ ተይዞ የነበረውን 34 34.22 ሰከንድ በ2 ሰከንዶችም ማሻሻል ችሏል። ሁለተኛ ሆኖ የጨረሰው አሜሪካዊው ቪው ራይ ቤንጃሚን የገባበት 33.22 ሰከንድም ሁለተኛ የርቀቱ ምርጥ ሰዓት ሆኖ ተመስክቧል። በወንዶች ምርኩዝ ላይ ስዊድናዊው አርማንድ ዱፕላንቲስ 6 1.5 ሜትር በመስለል አሸናፊም ሆኗል። ዱፕላንቲስ ያስመዘገበው ሰዓትም የቦታው አዲስ ክብረ ወሰንም ሆኖ ተጽፏል። የዳይመንድ ሊግ ሰባተኛ ውድድር በስዊድን ስቶክሆልም ከሁለት ቀናት በኋላ የሚካሄድም ይሆናል። በኢትዮጵያ ፕሪሚየር ባህር ዳር ከተማ ወላይታ ዲቻን ሲያሸንፍ ሲዳማ ቡና ከድሬዳዋ ከተማ ነጥብ ተጋርቷል። የሊጉ የ34ኛ ሳምንት የመጨረሻ ጨዋታዎች ትናንት ሲደረጉ ወላይታ ዲቻን የገጠመው ባህር ዳር ከተማ አራለባዶ ለባዶ አሸንፏል። ባህር ዳር ከተማ ከአምስት ጨዋታዎች በኋላ ወደ ድል በመመለስ ደረጃውን ወደ ሶስትም አሻሽሏል። በጨዋታው ወንደ ሰንበለጠ ለጣና ሞገዶቹ ሶስት ግቦችን አስቆጥሮ ሀትሪክ ሲሰራ ፍጹም አለሙ ቀሪዋን ግብ አክሏል። የባህር ዳር ከተማው ተጫዋች ወንደሰን በለጠ በውድድር አመቱ ሁለተኛ የሊጉን ሃትሪክ ነው የሰራው። በሌላ ጨዋታ የኢትዮጵያ ዋንጫ ባለቤቱ ሲዳማ ቡና ከድሬዳዋ ከተማ ጋር ተገናኝቶ አንድ አቻ ተለያይቷል። አቢብ ከማል ለድሬዳዋ ከተማ፣ ኃብታሙ ታደሰ ደግሞ ለሲዳማ ቡና ግቦቹን አስገኝተዋል። ሊጠናቀቅ የሁለት ጨዋታ እድሜ ብቻ በቀረው የኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት ጨዋታዎች ከነገ ጀምረው መከናወንም ይቀጥላሉ። በሊጉ የመውረድ ስጋት ያለባቸው ስድስት ክለቦች በቀሪ ሳምንታት ላለመውረድ ከፍተኛ ፉክክር እንደሚያደርጉም ይጠበቃል። ኢትዮጵያ መድን ሶስት ጨዋታዎች እየቀሩት አስቀድሞ በሊጉ ሻምፒዮን መሆኑን ማረጋገጡ ይታወሳል። የኢትዮጵያ ብሔራዊ ቡድን ወደ አሜሪካ በማቅናት ከዲሲ ዩናይትድ ጋር የወዳጅነት ጨዋታ እንደሚያደርግ ተገለጸ። የኢትዮጵያ እግር ኳስ ፌዴሬሽን ብሔራዊ ቡድን ከዲሲ ዩናይትድ ጋር ያደረገውን ስምምነት አስመልክቶ በሰጠው ጋዜጣዊ መግለጫ ጉዞው የሀገሪቱን እግር ኳስ እንቅስቃሴን ከማነቃቃት አንጻር ከፍተኛ ሚና እንደሚኖረው አስታውቋል። የፌዴሬሽኑ ዋና ስራ አስፈጻሚ ባህሩ ጥላሁን ከሁለት ዓመታት በፊት የተጀመረው ስምምነት የሸገር ደርቢ በአሜሪካ እንዲከወን ማድረጉን ገልጸው ሱራፊል ዳኛቸውና ሎዛ አበራ በአሜሪካ ክለቦች የመጫወት እድል እንዲያገኙ በር ከፍተዋል ብለዋል። በአዲሱ ስምምነት መሠረትም ዘንድሮን ጨምሮ በቀጣዮቹ ሶስት ዓመታት ብሔራዊ ቡድኑ በዲሲ ዩናይትድ ሙሉ ወጪ ተሸፍኖለት ወደ አሜሪካ የሚያቀና ሲሆን የወዳጅነት ጨዋታዎችን በማድረግ ተጫዋቾች በመልማያዎች እንዲታዩ እድል ይፈጥራልም ተብሏል። ዋልያዎቹ ከዲሲ ዩናይትድ ጋር ጨዋታ በማድረጋቸው 20ሺ ዶላር ሲያገኙ በተጨማሪም ጨዋታ ካሸነፉ 50ሺ ዶላር ክፍያ እንደሚያገኙ ተዘግቧል። የመላ ኢትዮጵያ ጨዋታዎች ከ9 ዓመታት በኋላ መካሄድ ክልሎችንና ስፖርተኞችን እርስ በርስ ለማቀራረብ ሚናው የጎላ ነው ተባለም። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በላይ ደጀን ከኢቲቪ ጋር በነበራቸው ቆይታ እንደተናገሩት ከሆነም በውድድሩ አዲስ አበባ ከተማን ውጤታማ ለማድረግ ቅድመ ዝግጅት ተደርጓል ብለዋል። አዲስ የሸዋስ ለሀገር ተወዳዳሪና ተፎካካሪ የሆኑ ምርጥ ስፖርተኞችን በማበርከት ከፍተኛውን ድርሻ ሲወጣ የነበረው የመላው ኢትዮጵያ ጨዋታዎች 2008 ዓመተ ምሕረት ላይ በሐዋሳ ውድድሩን ካካሄደ በኋላ ለዘጠኝ ዓመታት ተቋርጦ ቆይቷል። የኢፌዴሪ ባህልና ስፖርት ሚኒስቴር በዚህ ዓመት ተቋርጦ የቆዩ ሀገር አቀፍ ውድድሮችን ዳግም እንዲጀምሩ በማድረግ የመላው ኢትዮጵያ ጨዋታዎችም በኦሮሚያ ክልል ጅማ ከተማ ላይ ከሰኔ 10 ጀምሮ ለማካሄድ ቀን ቆርጦለታል። የውድድሩ ተተኪዎችን ለሀገር በማበርከት ያለው ፋይዳ ከፍተኛ ከመሆኑ ባሻገር ክልሎችን እርስ በርስ ከማቀራረብ ረገድ የሚጫወተው ሚና የጎላ መሆኑን ነው የአዲስ አበባ ከተማ ወጣቶችና ስፖርት ቢሮ ኃላፊ በላይደጀን ደጀን የተናገሩት። አብሮነት፣ ወንድማማችነት፣ እህትማማችነትና መደጋገፍን እና ወዳጅነትን ማጠንከር ስለሆነ አንዱ ክልል ከሌላው ክልል ተሞክሮ የሚወስድበት ነው የሚሆነው። በዚህ ረገድ ትልልቅ እሴቶች አሉን፣ ባህሎች አሉን። ስለዚህ ከዚህ አኳያ እነዚህን እሴቶቻችንን ባህሎቻችንን የምናዳብርበት የምናሳድግበት ነው። ከተማ አስተዳደሩ በዚህ ውድድር በሁሉም የስፖርት አይነቶች ከ600 በላይ ልኡካንን ይዘው ወደ ጅማ እንደሚጓዝ ነው ቢሮ ኃላፊው የገለጹት። 26ቱም የስፖርት አይነቶች እንወዳደራለን ብለን ቅድመ ዝግጅት አድርገናል። ሴቶች 310 ወንዶች ደግሞ 310 ስለዚህ 50 50 ፐርሰንት የሚሳተፉበትና ፍትሃዊነቱንም ተሳትፎውንም አካታችነቱንም ማዕከል ያደረገ ስፖርተኞች ነው። ቀድሚ ያዘጋጀ ነው። የኦሎምፒክን መርክ በተከተለና የኢትዮጵያ ባህል ስፖርቶችን ባካተተው በስድስተኛው መላ የኢትዮጵያ ጨዋታዎች ከተማ አስተዳደሩን የሚወክሉ ምርጥ አትሌቶችን ከመምረጥ ጀምሮ ጠንካራ ስራ መሰራቱም ተጠቁሟል። በዋነኝነት ደግሞ ተሳታፊዎች ተወዳዳሪ ስፖርተኞችን በመለየት ረገድ 38ቱ ፌዴሬሽኖችና አሶሴሽኖች የራሳቸውን ሚና እንዲጫወቱ በማድረግ ረገድ ትልልቅ ስራው ተሰርተዋል። የመላ ኢትዮጵያ አይነት ሀገራዊ ውድድሮች ተተኪ ምርጥ ስፖርተኞችን ማፍራት ዋና ዓላማቸው በመሆኑ ከተማ አስተዳደሩ ከውጤት ባለፈ ለሀገር ውጤታማ ስፖርተኞችን ማፍራት ላይ ትኩረቱን እንደሚያደርግም ነው ቢሮ ኃላፊው የተናገሩት። በዋነኝነት ከተማችን የምትሰራው ታዳጊ ፕሮጀክት ላይ ተተኪ ምርጥ ስፖርተኞች ላይ እንደመሆኑ መጠን የእኛ ታርጌት አንደኛ መውጣት፣ ሁለተኛ መውጣት፣ ሶስተኛ መውጣት ብቻ ሳይሆን አንደኛ በመውጣታችን ምክንያት ለሀገር ምን አስተዋጽኦ አበረከትን። በተለይም ደግሞ ኤሊት ስፖርተኞችን ተተኪ ምርጥ ስፖርተኞችን በማፍራት ለብሔራዊ ቡድኖች ለክለቦችና፣ ወደ አካዳሚ የማስገባት ትልቁ ታርጌት ነው። የሶማሌ ክልል የክለቦች እግር ኳስ ውድድር በፋፈን ዞን አሸናፊነት ተጠናቀቀ። አስራ ሁለተኛ ዙር የሶማሌ ክልል የክለቦች እግር ኳስ ውድድር ፍጻሜ የፋፈን ዞን ከሸበሌ ዞን ያደረጉት የጨዋታ በመለያ መት ሶስት ለ አንድ በሆነ ውጤት በፋፈን አሸናፊነት ተጠናቋል። የፋፈን ዞን የውድድሩ ሻምፒዮን መሆኑን ተከትሎም የወርቅ ሜዳሊያ የዋንጫና ያራት መቶ ሺህ ብር ሽልማት ተበርክቶለታል። ሁለተኛና ሶስተኛ ደረጃን ይዘው ላጠናቀቁ ክለቦችም ለእያንዳንዳቸው የ300 ሺህ እና 200 ሺህ ብር ሽልማት አግኝተዋል። 11 ዞኖች 6 የከተማ አስተዳደሮችና ሁለት ዩኒቨርሲቲዎች በተሳተፉበት የሶማሌ ክልል የክለቦች እግር ኳስ ውድድር የፋፈን ዞን ለሶስተኛ ጊዜ ነው ዋንጫውን ማሸነፍ የቻለው። በፍጻሜ ጨዋታ የተገናኙት የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ በክልሉ በስፖርቱ ዘርፍ የታየውን መነቃቃት አጠናክሮ ለማስቀጠል ይሰራል ብለዋል። በ19 ክለቦች መካከል ሲከ የሚካሄደው የቆየ ውድድር በርካታ የስፖርት ቤተሰቦች የተከታተሉ ሲሆን 513 ስፖርተኞች ተሳታፊ መሆናቸውም ተሰምተዋል። ከውጭ ቶተናም ሆትስፐር አዲሱን አሰልጣኝ ስለመቅጠሩ ይፋ አድረገ። ባሳለፍነው ሳምንት አሰልጣኝ አንጀ ፖስትኮግሉን ያሰናበተው የሰሜን ለንደኑ ክለብ ቶተናም ሆትስፐር አዲሱን አሰልጣኝ መቅጠሩን አሳውቋል። ስፐርሶች ስፖርት ሶች የብሬንትፎርዱን አሰልጣኝ ቶማስ ፍራንክ ነው መቅጠራቸውንም ያሳወቁት አሰልጣኝ ቶማስ ፍራንክ ቶተናምን ለሚቀጥሉ ሶስት የውድድር አመታት ለማሰልጠን ፊርማቸውን አኑሯል። በውድድር ዓመቱ የኢሮፓ ሊግ ዋንጫን ያሳካው ቶትናም ሆትስፐር በሊጉ ባሳየው ደካማ አቋም መነሻነት ከአንጂ ፖስቲኮግሉ ጋር መለያየቱ ይታወሳል። ቶትናም በክለቡ ሊቀመንበር ዳንኤል ሌቪ የስልጣን ዘመን 13ኛ አሰልጣኛቸውን መሾማቸው ነው የተሰማው። ከዚህና ኢትዮጵያ ስፖርት ሰዓታችን በዚሁ አበቃ። መልካም ቀን